በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ የጋኖት ቅዱስ ጊዮርጊስ የዘ የሚሰራው ደብር የደብር አስተዳዳሪ ነኝ ማለት ነው። እንግዲህ ያው ቄስ ደስዬ መኮንን እባላለሁ ማለት ነው። ያው እንግዲህ እንደምታዩት እናንተ የምታደርጉት በጎ አድርጎት ማለት ነው በጣም በሰማይቱ በቅዱስ ጊዮርጊስ ስም እያመሰገን ማለት ነው። ይህ ቤተክርስቲያን እንግዲህ ካፈረሰ ከዓመት እያለፈው ነበረ። አሁን ግን በምታደርጉልን ነው በጎ አድርጎት በፌሮም ሆነ በስሚንቶ በአሻዋ በምትረዱነው እርዳታ ያው አሁን እኛ ከደስታ ጋር በጣም እየተደሰተን አለማየ ህመርናና አቶ አቀኝ ታደሰ በምክር በማስተባበር ከእናንተም ጋር በመራዳት ማለት ነው ይህን በነሱ ትዕዛዝ እየሰራ ነው። እንደምታወት አሁን ኮለን እያቆምን ነው። በጣም ተደሰተናል ማለት ነው። እናንተም አሁን ይሄንን እያያችሁ እየተደሰታችሁ የቅዱስ ዮሐንስም ቤት እየሰራችሁለት ለካው ነው ስለሞ እናንተ ቤት ስለሚሰራ የና ለናንተም እኛ ጸሎት እያደረግን መላችንን እየቀጠልን ነው ማለት ነው። ጤና እና ሀብት እንዲሰጣችሁ ቅዱስ ጊዮርጊስ ጤና እንዲያደርጋችሁ ይያልነ በጣም ደስታችንን እንገጻለን ማለት ነው። ደስ አሁን አሁን ስራ ጀምረናል ማለት ነው። አሁንም ቢሆን የናንተ እርዳታና የናንተ ምክር እንዳይለየን በጣም አሁን ምን እንቀጥላለን ማለት ነው። ቅዱስ ጊዮርጊስ ካናንተ ጋር ይሁን እያልን ጸወታችንን ምህላችንን እንቀጥላለን። እስ የወልዲያ ንኡስ ኮሚቴ ይህንን መቶ ኩንታል ሲሚንቶ ችሎናል ማለት ነው። በጣም እናመሰግናለን። እንደገና ወታችን ወይዘሪት ትግስት አከለ አያባኮ ምስማር እችላልናለን ማለት ነው። በጣም እናመሰግናለን። ጤና ህዝዋጤና ይስጥልን እንላለን። ተረከበናል። በጣም እናመሰግናለን። በተጨማሪ ጌታቸው ፍስሐ ሽቦ ችሎናል ማለት ነው። በጣም እናመሰግናለን። በተጨማሪ ወንድማችን አበራ አበበ እዚሁ እንደዚሁ ሽቦ ችሎናል። በጣም እናመሰግናለን። ጤና ይስጥልን ነው የምንለው። ቅዱስ ጊዮርጊስ ጤና አድርግልን። በጣም እናመሰግናለን። ያው እንግዲህ ያው እንደምታዩት ማለት ነው ይሄንን ቤተክርስቲያናችንን ጀምረናን የጀመርነው እንዲፈጸም እኛ በጉልበት እናንተ በንብረት እንዲንራዳ ቅዱስ ጊዮርጊስ የእናንተን ቤት እንዲሰራላችሁና ጤናችሁን እንዲሰጣችሁ ለፍጻሜው እንዲደርስልን እንዲያደርሰን እንዲያደርሳችሁ እርዳታችሁም ሆነ ምክራችሁ እንዳይለየን በሰማዕቱ በቅዱስ ጊዮርጊስ ስም ያው እንማጸናችኋለን። እንግዲህ ጤና ይስጣችሁ፣ ሀፍት ይስጣችሁ እያልን በቅዱስ ጊዮርጊስ ስም እኛም እንጸልያለን። መጸለያችን ለናንተ አይለይም ማለት ነው። ሌትም ቀንም ለናንተ ጤናና ለናንተ እንትን እንጸልያለን ማለት ነው። ቅዱስ ጊዮርጊስ ከናንተ ጋር ይሁን ነው ምለው ይኸው እንደምታዩት ይህንን ለፍጻሜ እንዳበቃን ወደ ኋላ እንዳትቀዘቅዙብን በቅዱስ ጊዮርጊስ ስም እንማጸናችኋለን ማለት ነው። ለፍጻሜው ለምርቃኑ እንዲያደርሰን ቅዱስ ጊዮርጊስ ፈቃዱ ይሁንልን። ለሀገራችን ለኢትዮጵያም ሰላምን ይስጥልን። በውጭም ሆነ በኢትዮጵያ ላላችሁ ጤናችሁን ይስጥልን፣ አገሩን ሰላም ያድርግልን እያልን በቅዱስ ጊዮርጊስ ስም እንጸልያለን ማለት ነው። ወስብሐት ለእግዚአብሔር። ሁላንጌሎ መስቀሎ ክቡር አመሰግናለሁ። ስሜሆ እንዲያልናበላለሁ ጋነ ቅዱስ ጊዮርጊስ የህንፃ ኮሚቴ አሰሪ ሰብሳቢ ነኝ። እስካሁን በበጎ አድራጎት የተባበራችሁ እየደረሰን ነው፣ እናመሰግናለን። የደረሰንንም እኛ ይዘን ወደ ስራ እየገባን ነው፣ ስራ ጀምረናል። አሁንም ከበጎ አድራጎታችሁ ከኛ ጎን እንዳይለይ በቅዱስ ክብር ስም እያልሁኝ አስተላልፋለሁኝ። ያው እንደምታወት እንግዲህ ይህንን ስራ ስራውን ጀምረናል። በላካችሁ እንደ ገንዘብ እናንተ በላካችሁ ገንዘብ በመቀበል ስራው ላይ ጀምረናል። አሁንም ቀጣይ እናንተ ዝም እንዳትሉ፣ ድጋፋችሁ እንዳይለየን ስራውን ለማስፈጸም እናንተ ድጋፋችሁን እንዳይለይብን በአስቸኳያውያን ሰሞን የደረሰና አንደኛ የወልዲያ ኮሚቴ መቶ ኩንታ ሲሚንቶ በመላክ ደርሶናል። ሁለተኛ ጣውላ ተገዝቶ ደርሶናል። ጣውላ ገብቶልናል። ሶስተኛ ተገዝቶ ሀባ ኮሚስማር ደርሶናል። ይህንም ተቀብለን ወደ ስራ ገብተናል። ጣውላውን ቢሆን ሲሚንቶን ቢሆን የላካችሁ ሰዎች አራተኛ ሽቦ ገዝቶ መጥቶልና ሽቦኑ ተቀበለ ነው ወደ ስራ ገብተና ስራ እየተሰራበት ነው። እናመሰግናለን። እነዚህ የተጠቀሱት አራት እቃዎች ቃዎች ይህን ሰሞን ገብቶልና ወደ ስራ በመቀበል ስራ ገብተን እየጀምረን እየሰራን እንገኛለን። ስሜ ጫነ የተሾመ ባላለው የጋኑ ቅዱስ ጊዮርጊስ ሰበካ ጉባኤ አንተ ገንዘብ ያዥ ነኝ። አሁን ግን እናንተ በሰጣችሁ ነግዲያ እየሰራን እንገኛለን። አሁንም ግያፋችሁ እንዳይጎልብን ቅዱስ ጊዮርጊስ ይርዳችሁ ነው ብለን የማመሰግነው። ቅዱስ ጊዮርጊስ እስተልጆቻችሁ እስተወላጆቻችሁ ጊዮርጊስ በእሱ በፈረሱ ይርዳችሁ። እኛ እስታለነ በጉልበታችን ድረስ እስታለነ እንሰራለን። እናንተ ግያፋችሁ እንዳይጎልብን ብነ ወይ፣ ትልቁም ትንሹም ግያፋችሁ እንዳይጎልብን እንጂ እኛ እሱ ቅዱስ ጊዮርጊስ ይርዳችሁ። ፈጣኑ ጊዮርጊስ እሱ እሩታዊትን ያወጣ እንትን ጊዮርጊስ ይርዳችሁ። እኛ በጉልበታችንንም ሆነ ባለው አለነ፣ እናንተ በገንዘቡ አሁንም ግዳፋችሁ እንዳይጎልብን ነው ስል ነው የማመሰግነው። እኔ ስሜ ሲሳይ ኖር የጉባላለሁ። የሰገዳችሁት ገንዘብ እየሰራነ እየቀጠልን ነው። አሁንም መጨመር ግዳፉ መጨመር አለበት። በጉልበታችንን አለነ እየሰራን ነው። ገበሬው ተንቀሳቅሶ ጉልበቱን ቅዱስ ጊዮርጊስን የመሰለ ታቦት እየሰራ እየቀጠለ ነው። ግን አሁን ይሄም ግዳፉ እንዳያቋርጥብን ነው። ስሜን ቢሆን ረቴ እና እኛውን የምንፈልገው እናንተ ጋር ሆኖ ቅዱስ ጊዮርጊስ እናንተ ነው የሚርዳችሁ፣ እኛ ነው የሚርዳን። ባስቸኳይ ይሄ ስራ ተሰርቶ ባስቸኳይ እና ግዳፋችሁ እንዳይለየን እግዚአብሔር እናንተ ነው የሚጠብቃችሁ። አምላከ ጊዮርጊስ ይርዳችሁ፣ እኛንም ይርዳን። ስራው ይሄ የእናንተ ነው የኛ ጉልበት ነው እንጂ ሌላ አቅም የለንም። የእናንተ ወንድም ወይ እናንተ አባቶች፣ የእናንተ ልጆች ስራው ሆነ እናንተ ናችሁ ዋኖቹና እናንተ ግዳፋችሁ እንዳይለየን እና በምታመጡት ነገር፣ በምትሰሩት ስራ እያመሰገንሁኝ እርኛችሁን ሳቢ አድርገው ነው የምለው። እኔም ጉልበታችንንም እኛም ዝግጁ ነን። ይሄ ለመስራት ለመጨረስ ዝግጁ ነን ነው። አበባ አሻግሬ እባላለሁኝ። እኛ እያመሰገነ ስራውን ጀምረናን፣ እናንተ ግድያፍ እየገዴፋችሁን በጣም እናመሰግናለን። አሁንም እየሰራን ነው። በጣም በንቅናቄ ተነስቶ እየመጣ ህዝቡ እየሰራን ነው። እናመሰግናለን። አሁንም ግድያፋችሁን ቀጥሉልን። እሺ። ኒርጥባ እንደጀን እባላለሁ። አርሶ አደር ገበሬ ነኝ እና እህቶቼ ወንድሞቼ እና በጣም ባስገባች አሁን ያለውን ነገር በጣም ደስ ብሎነኛ ከምንም በላይ ተደስተነ እየሰራን ነው። እናንተም ቅዱስ ጊዮርጊስ ደግሞ ሀሳባችሁም ሁሉ አሟልቶላችሁ አሳባችሁም ጥሩ ፍጻሜ ሆኖላችሁና ይህን እንግዲህ አፍ ጨምራችሁ አሁንም ወደኋላ እንዲያትሩን እንፈልጋለን። ሀሳባችሁ በጣም አመነ በላይ ቅዱስ ጊዮርጊስ ሁሉም ሰፈጣኑ ታቦት ሁሉ ይጠብቃችሁ። ልጆቻችሁ ከሁሉ ሀጤንነታችሁ ሁሉ ጤናችሁን ይስጣችሁና ሀፍታችሁንም በደንብ አድርጎ ይስጣችሁ። ያባው ባላለው የጋኖ ቅዱስ ጊዮርጊስ ነዋሪ ሰበካ ነዋሪ ነኝ። እና በውጭ ያላችሁ እህቶችም ወንድሞች ጊዮርጊስ ካይል አደረሳችሁ። በጣም አመሰግናለሁኝ እና በደረጋችሁት ልን በጎ አድራጎት በጣም ደስ ብሎናል፣ ከሚገባ በላይ በጣም ደስ ብሎናል። እኛ ደግሞ ያለን ጉልበታችንን እስካለ ሀብታችን ድረስ እኛም እየሞከርን ነው። ያላችሁን የእናንተ እንዳይለየን ከጎናችን እንዳትርቁን እያልን እናሳስባለን። እና ስራውን እኛ ለጉልበታችን ወዲያው አላንልም። ሁሉንም ነገር አስገብተናል። ማታራላን እየጀመርን ነው እየሰራን ነው። አሁን ምድር ላይ ጀምረናን ኮለን ምናምን እየጀመርን ነው። እና ትብብራችሁ እንዳይለየን ነው የምንለው። እኛ ስሜ ያለው ገባው ባላለሁን። አሁን ደስ ብሎና እየሰራን ነው። ስራውን እናንተ ድጋፍ እንፈልጋለን፣ እህቶቻችንና ወንድሞቻችንና ስራው ደስ ብሎና እየሰራና አሁን ያለ ነው ያለሁትን ነገሮች እንግዲህ እናንተ ጋር ነው ትብብር ለማድረግ የምንፈልገው። ስሜ ዳቆን ተመስገን አባተ እባላለሁ፣ ግንበኛ ነኝ። ያው የዚህ ቤተ ክርስቲያኑ ባለሙያ ነኝ። በውጭ ሀገር ያላችሁ ቤተሰቦቻችን በሙሉ እንደናችሁ፣ እንደምንከረማችሁ፣ እንደምንሳላችሁ። ቅዱስ ጊዮርጊስ ረድኤቱ በረከቱ አይላያችሁ፣ እናንተ ጋር ይሁን። ያው እንግዲህ እዚህ ባስገባችሁቱ ማቴሪያል ያው መሬቱን ግራውንዱን ጀምረናል። ፓዱን እያወጣን ነው። አሁን ወደ ውሃ ልኩ ተዳርሰናል። እንግዲህ ያው እናንተ እርዳታችሁ እንዳይለይ፣ በረከቱ ከናንተ ጋር ይሁን። እጃችሁ እንዳታቆሙብን፣ ዘርጉልን። ያው ስጡ፣ ይሰጣችኋል፣ በመንግስተ ሰማያት ይጻፍላችኋል ያለውን እንዳትረሱ። ሀቡ ይሁበክሙ ያለውን እንዳረሱ እንግዲህ ቅዱስ ጊዮርጊስ እናንተ ጋር ይሁን።